ስራው ወንድሜ ይፍጠንማ አለሜ ተስፋህንማ ባንጀትሴ በልብ ያኑሬ ከረምኩ እኔስ እስከዛሬ። ወንድሜ ይፍጠንማ አለሜ ተስፋህንማ ባንጀትሴ በልብ ያኑሬ ከረምኩ እኔስ ብዙ ነገሩን ያልተሳሳትኩኝ ምን መስሎ እንዳለ በደፈና ነው በቃ አንቺ ላይ ሶስት ነው የነበረው። ሞገሴ ነው ስም ብቻ የነካኝን ሁሉ መርቻ፣ ኩራቴ ነው ክብሬ፣ ለኔ ወንድሟ ነኝ ስትል ጎኔ በሴትነት ሳልደብቅ ፍላጎቴን ሳልሳቅቅ ነጻነቴን ሳላስደፍር ባለኝ ነገር እንዳላፍር። ዛሬ ከኔ ሊርቁ ይችላሉ። የሆነ ሰው ከናንተ ነገር ሲያጣ ነው ሊርቃችሁ የሚችለው። እኔ ምንም ነገር ማውራት አልፈልግም። ሰላም እንዴት ናችሁ? ውድ የተከበራችሁ የነጽ ቤተሰቦች፣ እኛ ደህና ነን እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። ያው እንደምታውቁት ሰሞኑን ትንሽ ጥሩ ጊዜ ላይ አልነበርንም ማለት ነጽንም፣ እንዳያችኋት ትንሽ አሟት ነበር። እኔም በጣም ተጭኛት ነበር። ይቅርታ በይ እንደዚህ ፈጠር ይሄንን አድርጊ እያልኩኝ ማለት በጣም ብዙ ነገር እያስጨነኳት ነበር። ይሄ ደግሞ እኔን የገባኝ ቆይቶ ነው። ማለት የትኛውንም ነገር ስትጀምሩና ለማድረግ ነገሮችን ለማስተካከል ስታስቡ መጀመሪያ ከቤተሰብ ነው የምትጀምሩት። መጀመሪያ ከእህታችሁ ነው የምትጀምሩት። እኔም ያንን ነገር ለማስተካከል ያስብኩት መጀመሪያ ከራሴት ነው የራሴን እህት መስመር ካሲያስኩኝና ይቅርታ እንድትል ካደረኩኝ በኋላ ከዛም በኋላ ደግሞ ወደ ሌላው እንትን እንገባለን፣ ህይወታችንን እንኖራለን የሚል ሐሳብ ነው የነበረኝ። ግን እኔ ሳላስበውና ሳላቅድበት እህቴን በጣም አስጨንቅያታለሁ። የማይሆን አይነት ስሜቱ ውስጥ ከትቻታለሁ። ዛሬ ዶክተሮቹም ማለት አሁን ደህና ነች እግዚአብሔር ይመስገን፣ ሁላችንም ጥሩ ላይ ነን ያለ ነው ማለት በአእምሮም ደረጃ ጥሩ ላይ እኔም ትላንት ከነበርኩበት የተሻለ ነኝ። ማለት ከማስጨነቁም ከምኑም መውጣት ነው አሁን ያለብኝ ብዬ ነው ማስበው። ሐኪሞቹም እንዳሉት ከሆነ ከባድ ስትረሱስ ነበረች። እኛም እያስጨነቅናት ነበረ፣ ቤተሰቦቿም፣ ጓደኞቿም እናም ደግሞ እንደዚህ ቤተሰቦቿ እናንተም ከመሃል ከመሃል ትንሽ ሰዎች አሉ እያስጨነቋት የነበራችሁ ግን ከዚህ በኋላ እኔ ሙሉ ለሙሉ ልደግፋት እየታየኝም ያለው ይሄን ያህል እስክትሆን ድረስ በጭንቀትና በስትረስ ራሷን እስክትስት ድረስ ያደረጋት ነገር ማለት ብዙ ነገር የገባኛ ሁሉ ላይ ነው። እንዴት መሰላችሁ ቅርብ ሆኜ እንደ ሩቅ ሰው ከዛም በኋላ ደግሞ የገዛ ወንድም ሆኜ እንደ ባዳ እንደሆንኩባት አይነት እንዲሰማኝ እኔ ሆንኩት ማለት በቃ አስቡት እስኪ በእና እኔ አስጨንቂያት የሆነ ነገር አድርጊ ከዛም በኋላ ሐኪም ቤት ሄደን ስለ ሆነችው ነገር ከዶክተር ስንሰማ በቃ ውስጧ እየተፈጠረ ያለው ነገር ያላደረግሽውን አድርገሻል፣ ያ ማድረግ የማትፈልገውን ደግሞ አድርጊ እያለን በጣም እያስጨነቅናት እንደሆነ እና እላፊ ጭንቅላቷ የሚያስበውም ነገር ጥሩ ራሷ ላይ በጣም ያለኛ ችግር ሊፈጥር የሚችል ነገር ነው እያሰበች ያለችው። እና ወንድም ሆኜ ባዳ መሆኔ በጣም እጅግ በጣም አስከፍቶኛል። ካሁን በኋላ ደግሞ እንደ ወንድም ነው ከወንድምም የበለጠ አቅርቢያት ነው እንትላት ምፈልገው ላቀርባትም ምፈልገው እና እናንተ ፊት አስኮርፊያታለው፣ እናንተ ፊት እንድትወድቅ እንድታመም አድርጊያታለው፣ በማይሆን ነገር አስጨንቂያት። ካሁን በኋላ ግን እዛ ወሬ ውስጥም ተመልሽ አልገባም። እንደዚህ አድርጊ እንደዚህ አድርጊ አለም፣ ማድረግ የምትፈልገውን ደግፋታለው፣ ማድረግ የማትፈልገውን ደግሞ እሱንም ደግፋታለው። በቃ ቤተኛው መንገዲውን ከሷ ጎን ነው መሆን የምፈልገው። ያው እናንተም የሚገባቸዋል የቤተሰብ ነገር፣ ስለዚህ እስኪ እናንተ ፊት ነው ችግር የፈጠር ነው እናንተ ፊት ነው እሷን ያስቀየምኳት። አሁን ደግሞ እሷን ጠርቼ ይቅርታ እላታለሁኝ ማለት በቃ ከእሷ ጋር መጀመሪያ ባለፈው ሳምንት እንደምታውቁት ይቅርታዋን አልቀበልም ብዬ ብዙ ነገር እንትን ብያለሁኝ። አሁን ግን በሚገባ ይቅርታዋን ተቀብዬ መጀመሪያ ከእህቴ ጋ ሰላም ፈጥሬ ከዛም በኋላ ደግሞ ከናንተም ጋር እንግዲህ እስኪ እናወራለን። መጀመሪያ ግን ለሷ ልደውላት፣ ያው ቤት ነች ትውጣና እስኪ ታገኝ። ሄሎ፣ ቆይ ትወጫለሽ? ውጭ ነበርኩኝ እኔ። አይ ነው እንደዚሁ ፈልጌሽ ነው። ነይስኪ ውጭ ላይ ነው እንግዲህ መጣሁ ብላለች። ያው እናንተ ፊት የፈጠርኩትን ነገር ላስተካክል፣ የተሻለ እንትን ላይም ልንገባ እንችላለን። ናያወጭቱ ነች እስ ወንድሜ ወንድማለም አውቃለሁኝ ባትነግረኝም፣ ወድሻለሁ ባትለኝም፣ ለእኔ ሆንከው የከፈልከው አንተ ለአንተ መቻረክከው የእሱ መባል መጠራቴ ሲነሳልኝ፣ እህትነቴ አቤት ኩራቴ ወንድሜ ሞገሴ ነው ስም ብቻ የነካኝን ሁሉ መርቻ ኩራቴ ነው ክብር ለእኔ ወንድሟ ነኝ ስትል ጎኔ በሴትነት ሳልደብቅ ፍላጎቴን ሳልሳቅቅ፣ ነፃነቴን ሳላስደፍር ባለኝ ነገር እንዳላፍር እያሳየ አስተማርከኝ፣ ለምግባሬ አባት ሆንከኝ። የትም ብሄድ የት ብጠራ ብመሰገን በእኔ ሥራ፣ የማይፈቅ ግልጽ እውነት ነው በእኔ ያለው የአንተ አሻራ፣ ወንድሜ ቃል ቢወጣ ቢደረደር አንተ ሆንከው ቢዘረዘር

ይቅርታ ስለማለት ማለት በቃ ሰሞኑ ስለተፈጠረው ነገር ከኔ ጋር ስለተገናኘንባቸው ስለአወራንባቸው ስለያንዳንዱ ቀኖች ማለት በቃ ይቅርታ ስትይኝ እምቢ ብዬሽ ምናምን የሁሉ ነገር እንዲፈጠር እኝ ሁሉ ስሜቶች አንቺ ላይ ተደበላልቀው እንዲመጡ ማለት እንደ እህት የሚገባሽን አይነት ክብር ስላልሰጠሁሽ ፍቅርም ስላልሰጠሁሽ እና ማለት በቃ አልተኛውም ማለት ትሻለሽ፣ አንቺ የተማምሽባቸውን ጊዜያቶች እጅግ በጣም ራሴን ትንስል ነው ሶቅ ስን ያደርኩት። ማለት በቃ እሁድ ምንስ ጀመር እኮ አንተ ምንም ማላረከኝ። አሁን ማለት እንደዚህ ትይኛለሽ እኔ ስለሆንኩኝ ነው እንደዛ ምንም ትይኝ ግን የሁሉ እንደዚህ አስጨንቄሽ አስገድጄሽ መሄድ አለብሽ ይቅርታ ማለት አለብሽ እያልኩኝ እንደዛ በማያገባኝ እየገባውኝ ብዙ ነገር እንትን አልኩ። በእርግጥ የአንቺ ስለሆነ የአንቺ ጉዳይ ስለሆነ ነው የአንቺን ነገር አስተካክላለሁ ብዬ ስላሰብኩኝ ነው። ግን ይህን ያህል እንድትጨነቂና ራስሽን እስክትስጪ ድረስ ደግሞ ሐኪሞቹ ሌላ ነገር እንኳን ቢጠሩልኝ ጥሩ። በቃ ጭንቀት ነው ስትረስ ነው ጭንቀት። ላስጨነቀሽ የቻልኩት ደግሞ እኔ ነኝ።

ያንና ለያረከኝ ነገር የለም። እኔም እኮ ከኔ ይቅርታ አልጠብቅም፣ ግን አሁን ላንቺ ነው ይቅርታ እያልኩሻለሁ። ማለት ብዙ ነገሩን ያልተሳሳትኩኝ ምን መስሎ እንዳለ በደፈና ነው። በቃ አንቺ ላይ ሶስት ነው የነበረው። አሁን ግን ምንም ነገር ቢሆን አንቺ ልክ እንደሆን ሻምነው መቀበል ነው የምፈልገው። ደግሞ እያንዳንዱ ነገር ልክ ነሽ በቃ ብዬ መናገር እችላለሁ። ማለት እንደዚህ የሆነ አዲስ ቀን ይፈጠራል ብዬ ምናምን ራሱ ማሰብም ትቼ ነበር። ለአንድ ቀን ለሁለት ቀን ማለት በቃ እየሳቅሽ ማያሽ ድጋሚ አልመሰለኝም እና ለእሱም እግዚአብሔር ይመስገን። በቃ እጅግ በጣም ደስ ብሎኛል እየሳቅሽ እና ደህና ሆነሽ ስላየሁሽ ምናምን በዛ ላይ ደግሞ እንደ ይመሰለሽ ያንቺ ቅርታ በዚህ ሰዓት ለእኔ እጅግ በጣም ትልቅ ነገር ነው። በቃ ምን ያህል ራሴን እንደ በደለኛ እና እንደ ጥፋተኛ ያዩት እንደነበር አታውቂም። ስለዚህ ያንቺ ቅርታ ለኔ በጣም ይጠቅመኛል። ደግሞ ቅርታ ስለ ብዙም አልታሳፍሪኝም አይ እንትን ነው ማለት ምንም ማለት አላጠፋብኝም። እንደዚህ ሆነ ግን ስለያዩ ከጎንሽ ላይ ስላልከኝ አሁን ከጎን ልትሆን ማለት በስነ ስለመጣም ደሞ ከረፈደም ማለት አረፈደም። በእርግጥ ብዙም ሳይረፍት እሺ ቤተኛውም ነገር ነው ከጎንሽ መሆን ነው ማለት ቤተኛውም ነገር፣ ሌላ ደግሞ ከዚህ የበለጠ ከቅርታ የበለጠ ከአንቺ የምፈልገው ነገር አለኝ ማለት ይሄ ሲሪየስ ነው። እናንተም ቤተሰቦቿ እንድታውቁት የምፈልገውና በደንብ እኔም ሲሮሶኝ ሳስበው የነበረ ጉዳይ ነው እና በዚህ ጉዳይ ከይቅርታው የበለጠ አጽኑ ሰጥቼ እንትን ያልኩት የመጣሁበት ጉዳይ ነው። ምንድነው መጀመሪያ ግን እሽልቲኝ ቃል ግቢልኝ። ምንም ይሁን ምን አሁን ማለት ከአሁን በኋላ የምልሽ ነገር ምንም ይሁን ምን ለኔ እጅግ በጣም አስፈላጊው ነገር ነው። ለእኔ ብቻ ሳይሆን ለአንቺም፣ ለቤተሰቦቻችንም ለስጋ ቤተሰቦቻችንም እጅግ በጣም አስፈላጊ ነገር ነው እና መጀመሪያ ግን አንቺ እሺ ማለት ያስፈልጋል። እሺ ካልሽኝ ካልሽኝ አይደለም፣ መጀመሪያ እሺ በይኝ። አንተ የምትለው ነገር ስህተት ነው ብዬ አላስብም። አንተ የምትናገራቸው ነገሮች ሁሉ ትክክል ናቸው እና ምንም ነገር ቢሆን ይችላል። እሺ እንግዲህ ምን መሰላችሁ ማለት አይሰማሽ፣ አንቺም ምንድን ነው መሰላችሁ እስከ ዛሬ ማለት ብዙ ለእናንተ አሳውቀናል፣ ብዙ ነገር ተገኝተናል፣ ማለት ብዙ ቪዲዮዎችን ይለቀናል። ስለኛም ሀሳብ መስጫዎቹ ላይ ማለት ኮመንቶቹ ላይ እጅግ በጣም ብዙ ነገሮች አሉ፣ ነፃነትን የሚገነባ ነገር፣ ወደፊት የሚያስኬዳት ነገር፣ በዛውም ልክ ደግሞ እጅግ በጣም ብዙ የሚሰብራትን ነገር። እንደወንድም ማንበብ በቃ ማየት የሌለብኝን ብዙ ነገር አይቻለሁ። እና ከነዛ ሁሉ ነገሮች በኋላ ዛሬ ላይ እዚህ ቆማ ስትስቅ፣ እኔም ደግሞ አብሬያት ሆኜ ደግፍሻለሁ ብዬ በእናንተ ፊት ስናገርና ቃል ስገባ እሷ ደግሞ እሺ እንድትለኛ የጠየኳት ነገር ምን መሰላችሁ? ምንም ይፈጠር ምን ካሁን በኋላ የራሷን ህይወት ብቻ ወደፊት እንድታስኬድ የራሷን ስራ እየሰራች እናንተ ለእናንተ ለቤተሰቦቿም ቢሆን በራሷ ጉዳይና በራሷ ስራ እንድትመጣ ምንም ይሁን ምንም ተስራ፣ ከእናንተ ጋር ብቻ ወዳጅነት የምትፈጥርበትን ቤተሰብ የምትሆንበትን መንገድ እንድትፈጥር እፈልጋለሁ። ብዙ የሚያበረታቱ ኮመንቶች አሉ። እጅግ በጣም በአዲስ ኮንተንት ነው እኛ እንደግፍሻለን የሚሉ ብዙ ነገሮችን አንብቤያለሁኝ እና አንቺ ማለት እንዴት ነው እያየሽ ያለሽ ኮመንቶቹን? እንትን ብለሽ በሌላ ቪዲዮ መጥተሽ ከሚወዱሽ እና ጥሩ ኮመንት እየሰጡሽ ካሉ ሰዎች ጋር ቤተሰብ ትሆኛለሽ፣ ከእነሱ ጋር እሰራለሁ ካልሽ ማለት እጅግ በጣም ደስተኛ ነኝ። እንደዛ የሚሆን ከሆነ ግን ደግሞ የአንቺ ፍቃድ ከሆነ ነው የምልሽ ግን ደግሞ መጥፎ ኮመንቶቹ ማለት ለአንቺ ምን አይነት ስሜት ነው ይሰብሩሻል ወይስ እንዴት ነው ሀሳብሽ ጥሩ የሚሆን ከሆነ ምንም አይነት ችግር የማይፈጥርብሽ ከሆነ በየትኛውም አይነት ስራ መተሽ ከእነሱ ጋር እኔም እያገዝኩሽ እንትን እንትንላለን እንሰራለን ግን የአንቺ ስሜትን ደሞ ልወቀው ጥሩ ሀሳብ ምን ሊጠይቀኝ ነው እያሰብኩ ነበርና እኔ ማለት ብዙ ሰው መጀመሪያ ስመጣ ጀምሮ የመጀመሪያ ቪዲዮን ስለቅ ጀምሮ ብዙ ኮመንቶችን አያለሁ። የምር ሰብረው ቤት የሚያስቀምጡ ማለት ነው። ለኔ ግን ያ ብርታት ነው የሆነኝ። እናንተ የምትሰድቡኝ ስድብ ለእኔ ብርታት ነው የሆነኝ። የምር ይህ ምንድን ነው የሚባለው? እንደ መሰላ ሌለም መውጫ መረመጃ እንደዛ ነው የሆነኝና የማንም ኮመንት አይሰብረኝም። ለእኔ ብርታት ሊሆነኝ ነው የሚችለው። ልክ እንደዛው ደግሞ ከጎን የነበራችሁ ሰዎች አላችሁ የምታበረታችሁኝ ከጎንሽ ላይ የምትሉ ሰዎች ነበራችሁና ማለት ያ ነገር ይሰብራታል ብለ ካሰብክ የሚወራው ነገር ምናምን ይሰብርሻል ብለ አስበ ከሆነ አይሰብረኝ ተናግር ያለኝ ያ ነገር ለኔ ብርታቴ ነው የሚሆነው ሊሰብረኝ አይችልም እኔም በሌላ ሀሳብ መጣለኝ አልቀርም ማለት ደስተኛ ነኝ በጣም በምን ካላችሁ፣ ደግሞ አሁን ባወራችሁ ነገር ነው። መጥፎ ኮመንቶችን፣ መጥፎ ሀሳቦችን እንደ አበረታች ነገር ተጠቅማ ወይም ደግሞ እንደ መሰላል ተጠቅማ ጥሩ ነገር ላይ ልትደርስ የተዘጋጀ ሴት ካያችሁ እሷ እህቴ ነች። እና ያው ደስተኛ ነኝ። ስለዚህ ቀጣይ ደግሞ ቃል ልትገባልኝ ነው የምፈልገው። ከዚህ በኋላ ከሌ ከሌ ብላ ወደ ኋላ ላትመለስ ወደፊት ብቻ ልትሄድ ይሄን ቃል ከገባሽልኝ እንግዲህ አብረን ወደፊት መሄድ እንችላለን ማለት ነው። ብዙ ቃል ላይ ያስገባኝ ወደ ሶስት ወደ አራት ቃል እያስገባኝ ነውና፣ የምር አንተ ከጎኔ የሆነክ ወንድሜ ብርታቴን አንተ የምር በክፉም በደጉም ጊዜ ከጎኔ የነበርኩ አንተ ነህ እና አንተ ቃል አስገብተኝ። እማልገባል ቃል ምንም የለው። ወደኋላ አልመለስም። ከዚህ በኋላ ከሌ ከሌ ብዬ ማነሳው ሰው አይኖርም። የራሴን ህይወት ነው የምኖረው ለዛ ደግሞ ቃል እገባለሁ አንተም። እና የመጨረሻ ሐሳብ ደግሞ ማለት ያው እንዳወራ ነው፣ እናንተም እንደሰማችሁት የመጨረሻ ሐሳብ የመጨረሻ ጊዜ ነው ማለት። ወዳለፈ ነገር ተመልሰ አትሄድም፣ አትመለስም። ከሌ ከሌ ብላ የማንንም ስም አጠራም አታነሳም። እናንተም ደሞ የትኛውም ዩቲዩብ አካውንት ላይ ሆን የትኛውም ቦታ በእሷን መጥፎ ነገር እንኳን ከሰማችሁ ትላንት አብሮ የነበሩ ናቸው። ትላንት አብሮ ከእሷ የሆነ ነገር ትፈልጉ የነበሩ ሰዎች ናቸው እና እንግዲህ ከእሷ ጎሎ ወይም ደግሞ ምናምን ሳይሆን እስኪ እኔ እንትን ከምል ለምን ራስ እንትናት ማለት እንትን አላልኩም። ስጠራኝም አላሰብኩም። ምንም እንደዚህ ብቻ ምንም ማወር አልመሰለኝም፣ እና አሁን ያነሳው ሀሳብ ምንድነው? የሆነ ሰው ከጎናችሁ የሆነ ቀን ከጎናችሁ ይሆናል። ትላንት ዛሬ ማለት ትላንትና ከጎን የነበሩ ሰዎች ዛሬ ከኔ ሊርቁ ይችላሉ። የሆነ ሰው ከእናንተ ነገር ሲያጣ ነው ሊርቃችሁ የሚችለው። እኔ ምንም ነገር ማውራት አልፈልግም። ይህ ሰው እንደዚህ ነው፣ ይህ ሰው እንደዚህ ነው ናም ብዬ ማውራት አልፈልግም። ግን እኔ አይደለሁም እሱ የተረዳው ነገር ነው እና ማንም ሰው ሊርቃችሁ የሚችለው ከእናንተ ይሁን ነገር ፈልጎ ነበር ያ ነገርን ሲያጣ ሊሆን ይችላል የሚርቃችሁ፣ እና ምንም ነገር ሊወራ ይችላል። አንተም እንዳልከው ወንድሜ ከጎኔ ነው። ከዚህ በኋላ ወደ ኋላ አልመለስም። እሺ፣ ያው እንደሰማችሁት ነው እንዳለችሁ ነው እና ደግሞ እኔ ደግሞ ማለት የሷን ነገር በምን አጠናክረዋለሁ መሰላችሁ የትኛውም ቦታ ላይ የትኛውም አይነት ወሬ ቢወራ ጥሩም ይሁን መጥፎም ይሁን ባለፈ ጉዳይ ከሆነ ነጽ የለችበት በቃ እሷ ከአሁን በኋላ በምትመጣው በአዲስ ስራዎቿ ነው የምትመጣው እና እኔም እያገዝኳት አብሬያችሁ አብሬያት ሆናለሁ እናንተም ደግሞ በምትችሉትም መጠን ደግሞ ያው አብራችሁን ነው እንደዛ ነዋ በእናንተ ፊት ይቅርታ ስላደረገችልኝ ደስ ብሎኛል ስለዚህ ቆንጆ ምሳ ቆንጆ ምሳ ማለት እጋብዛታለሁ። ያው ለይቅርታው ቆንጆ ምሳ እጋብዛታለሁ። ቆንጆ ማለት እጅግ በጣም ቆንጆ ምሳ እጋብዛታለሁ።

አለሜ ተስፋህንማ ባንጀት በልብ ቢያኑሬ ከረምኩኝ እስከ ዛሬ ወንድሜ በግረንማ አለሜ ተስፋህንማ ባንጀት በልብ ቢያኑሬ ከረምኩኝ እስከ ዛሬ ሰሰማ ስለኔ ሞትን ምደፍራል